ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን አሁን ወደ እናንተ የመጣሁት ዋናው አላማ የምንድን ነው የፓስተር ሲንገር ዳዊት ዳንግሶ የዩቲዩብ ኦፊሻል ዩቲዩብ ቻናሉን አስር ሺህ ሰብስክራይበር በአንድ ውስጥ የማስገባት ቻሌንጅ ጀምረን ነበር። በዚህም እስከ ትናንት የነበረው አፈጻጸማችን ጥሩ ነበር። ይህም ማለት ምንድን ነው? በቀን ከ200 እስከ 250 ድረስ የሚደርሱ አቨሬጅ ሊደርሱ የሚችሉ ሰብስክራይበሮችን በተወሰነ ስኬል ሲናገኝ ነበር። ያም ሆነ ይህ አሁን ያየሁት ነገር ምንድን ነው? ዛሬ ሳይ ግን ከትናንት ጀምሮ እስከ አሁኗ ሰዓት ድረስ በ28 ሰዓት ውስጥ የተገኘው ሰብስክራይበር አንድ መቶ ብቻ የሚሞላ ነው። ይህ ማለት ባለፉት ሳምንታት ከነበረው ባለፈው ሳምንት ከነበረው አፈጻጸማችን እጅግ በጣም ትንሽ ወረድ ያለም ነውና ቶሎ ይህንን ቻለንጅ ጨርሰን ሌሎች ከአንድ ሺህ በታች የዩቲዩብ ቻናል ሰብስክራይበር ያላቸውን ዘማሪያን ቻናል ፕሮሞት የማድረግ ስራ እንድንቀጥል ይህንን ቻለንጅ ለመጨረስ በተገኘው አጋጣሚ የኔን ቪዲዮ ሳይሆን የዘማሪውን ቪዲዮ የዘማሪውን ቪዲዮ በፓስተር ሲንገር ዳዊት ዳንጊሶ ኦፊሻል የሚለውን የዩቱብ ቻናል በመግባት ሌሎች በማዳረስ ቻሌንጁን በአንድ ወር ውስጥ አስር ሺህ ሰብስክራይበር የማድረስ ቻሌንጁን እንድናሳካ እያልኩ በጌታ ፍቅር ጠይቃቸዋለሁ።